ሰላም ሰላም ውድ የአሞዴር አሊ ዩቲዩብ ቻናል ተከታዮች በሙሉ ሁላችሁንም ሰላም ብያለሁኝ። እንዴት ናችሁ? በያላችሁበት ሰላም ተመኘሁ። ዛሬ ስለ ክሪስቲያኖ ሮናልዶ ነው ማንሳት የፈለኩት። እንደምታውቁት ክሪስቲያኖ ሮናልዶ ትናንትና ከሀገሩ ፖርቹጋል ጋር በኔሽንስ ሊግ ሻምፒዮን መሆኑን አረጋግጧል። ስፔን ነው በፔናልቲ ያሸንፈው ሻምፒዮን መሆናቸውን ያረጋገጡት። በጨዋታው ላይም ግብ አስቆጥሮ ሁለተኛውን ጎል አስቆጥሮ ነው። አቻ ሆነው በእሱ ግብ በፔናልቲ የተለያዩት። በጨዋታው ላይ ተጎድቶ ነበረ። ጨዋታው ላይ በጣም ጉዳት አስቸግሮ ነበር፣ ችዬውን የተጫወትኩት ብሎ ነበር ግን ያው እንደ ድሮ ክሪስቲያኖ ሮናልዶ እየተሯሯጠ ባይጫወትም ቆሞ ግን ያገለግላል። ሀገሩ ፖርቹጋል እያገለገለ ነው፣ ግብ ከማስቆጠር ቦታውን ያውቀዋል። ምክንያቱም ለብዙ አመታት አስቆጥሮታል። ግን እንደ በፊቱ ሜዳውን አካሎ ያው ያ ስፒድ ምናምን ላይኖር ይችላል። ግን ግብ ከማስቆጠር ጋር ነው የሱ ማገብ፣ ማስቆጠር ትናንት እጅግ በጣም አስፈላጊ ነበር። በጨዋታ ላይ አይታችሁት እንደሆነ እንደም ጨዋታው ከተናቀበ በኋላ ሲያሳዩ የነበረው ረሃብ ይሄ ማልቀሱ ምናምን ፔናልቲ ሊመታ ሲል በዳሎት ተሸፍኖ ምናምን አይታችሁታል። ያ ሁላ ስሜት አሁን ሰዎች እንዴት ለኔሽንስ ሊግ ያለቅሳል ሮናልዶን የሚያክል ምናም እያሉ እንዴት ያካብዳል ምናም ሲሉ ነበርና፣ ይሄ ነገር ነው ሌሎች ተጫዋቾች የሌላቸው። እኔ አሁን የዋንጫው ትልቅነት ሳይሆን እሱ የሚሰጠው ቦታ ነው፣ ገብቷችኋል። ሮናልዶን እዚህ ድረስ ስኬታማ እንዲሆን ያደረገው ለዚህ ነው። በቃ በሁሉም ዘርፍ ላይ የሚሰጣቸው ትኩረቶች ነው እዚህ ድረስ ያደረሱት በአርባ ዓመቱ ውጤታማ እንዲሆን ያደረጉት ያ ሁላ ሰክሰስ እንዲያመጣ ያደረገው ይሄ ነው። በሌሎች ላይ የሌለ ነገር እሱ ጋር አለ እና እንደ ቀላል የሚታይ ነገር አይደለም። አሁን ይሄ የዋንጫው ግዝፈቱ ምናምን አለ፣ ምንም ቢሆን የሚሰጠው የእሱ ቦታ ነው። በሌሎች ላይ የለም። ይሄ ቢጋባ እኮ ጥሩ ነበር፣ እንደሁም በልጆቹ ላይ ይሄ ነገር ቢጋባ በጣም ጥሩ ነበር። የሚዘናጋ ሰው አይደለም ምንም። በእግር ኳሱ ዘመኑ ምንም ያሳካ ሰው አይመስልም እኮ አይታችሁት፣ በጣም ሲያለቅስ ነበር። ከጨዋታው በኋላም ሲናገር በእርግጥ እኔ ከሌሎቹ ዋንጫ ሀገሬ ጋር የማነሳቸው ዋንጫዎች የተለዩ ናቸው ይላሉ ትናንትና፣ ይህም ዋንጫ ለሁለተኛ ጊዜ ያነሳሁት አለ ግን እንደ መጀመሪያ ነው ሰለብሬት ያደረጉት። ይሄ ነገር ሌሎች ላይ የለም። ትንሽ ሲያገኙ ይዳከሙና ይጠፋሉ። እሱ ያ አለመጥፋቱ ለሁሉ ነገር ዲቴል፣ በቃ ቦታ መስጠቱ ነው ለዚህ ውጤት ያበቃው እና ሰዎች ያው እሱን በእርግጥ ብዙዎች በሚሊዮኖች የሚወዱት አሉ ግን የሚጠሉት ሰዎች ይህን ነገር ለመንቀፍ ይጠቀሙታል እና የማይሆን ነገር ነው እሱን ለመንቀፍ ይሄ ነገር በቃ ቀላል ምክንያት ይሆናል ብዬ አላስብም እስኪ ወንድ ከሆነ አሁን የዓለም ዋንጫ ያንሳ ምናምን ሲሉ አያሉ ኮመንቶች ላይ ምናምን እኔ የዓለም ዋንጫ እሱን ይለኳዋል ብዬ አላስብም አሁን እነዚህ ተጫዋቾች አለም ዋንጫ አንስተዋል ሰዎች አሁን እነዚህ ፎቶ ላይ ማሳያችሁ አለም ዋንጫ አንስተዋል ከእሱ ይበልጣሉ ማለት ነው አይደለም የሰባት ጨዋታ በሰባት ጨዋታ እሱ መለካት የለበን ብዬ ነው የማስበው። ሰዎች የራሳቸው ፍላጎት አላቸው፣ ምርጫ አላቸው፣ የራሳቸው ጎት ይኖራቸዋል። ማነፃፀር አያስፈልግም። ግዴታ ሳያርሰበን ለመውደድ ሚሲ መጥላት እሱን ማንቋሸሽ አያስፈልግም። ናይማር እኮ ጎት ነው ብለው የያዙ ሰዎች እኮ አሉ። የእኔ የዓለማችን ምርጥ ተጫዋች ናይማር ነው ብለው የሚይዟሉ፣ ዚዳን ነው ብለው የሚይዟሉ። እና እንዴት ሲያረሰበን ትሆናለህ ብሎ ሆ ለማንቋሸሽ የሚበቃ ምክንያቱም ይሄ ሁሉ ዓመት በወጥነት እያገለገለ ያለ ተጫዋች ነው ሳይዋጅ ለደጋፊዎቹ ክብር ሰጡ። እንደውም እሱን ትልቅ ክብር ነው ሊሰጠን የሚገባው ምክንያቱም ብዙዎቹ እኮ ተሰጥኦ እያላቸው በአጭሩ ቀፍተዋል በጣም እና የሆነ እሱን ለማንቋሸሽ ለመንከት በቂ አይደለም እና የዓለም ዋንጫን እሱን ለመገመት ይች ሰባት ጨዋታ እሱን ምንም ትለካለች ብዬ አላስብም እ አሁን ሜሲም 2022 ላይ የዓለም ዋንጫ ባይበላ ከእሱ ጎትነት የሚቀንስ ነገር ይኖራ ብዬ አላስብም። ሰባት ጨዋታ መለኪያ ሊሆን አይገባም። ነው እነዚህ ተጫዋቾች እንግዲህ ከሮናልዶ የበለጠ ቦት ናቸው ትውሉት እና ይሁን ዝም ብሎ አታካራ ለመግባት ክርክር ምናምን ካልሆነ በቀር ኔሽንስ ሊግ ሆነ ምን ሆነ እሱ የሰጠው ቦታ ነው፣ በቃ የሚሰጠው እን ከሌሎቹ የእግር ኳስ መጀመሪያ የእግር ኳስ ህይወት ላይ የመጀመሪያ ያሉ ተጫዋቾች ያን አይነት ስሜት የላቸው። ቢጋባባቸው እንኳን ጥሩ ነበር። ከሁለት ቀን በፊት ነው ምናምን አንድ በርዝ የሚባል ወዳጅ አለኝ የፊልቢያ እና በጣም ጎበዝ ልጅ ነው። እና ስለሱ ብዙ የሆነ ጽሁፍ ነበረ የጻፈው ብዙ ነገር እሱ ሲዘው ርካሽ ነው ብዙ ነገር እሱ ሲነካው ባሉ ያንሳል ብሎ ጽፎ ነበርና ከጻፋቸው ውስጥ በረጅም ጽሁፍ ነው ተመችታኝ ነበርና እውነት ነው እሱ ጋር ሲሆን አሁን ትናንትና በስፔት ተሸንፈው በነበረ በትንሹ ያማል ተሸነፈ ተብሎ ነው የሚወራው ሚዲያ ላይ፣ ሲያሸንፍ ደግሞ የታችት በትንሹ ያማል ላይ ፎከረ ተብሎ ሲያወሩ ነበርና ያው በእርግጥ ሶሻል ሚዲያ ሁሉም ሰው ሊወድ አይችልም። ግን እንደ እግር ኳስ እሱ ለዋለው እግር ኳስ እውለታል። በቃ ልናደንቀው ነው የሚገባው ፉትቦል የሚወደድ ከሆነ በቃ ሌላ ሰው ቦት ሊኖራቸው ይችላል ችግር የለውም። ግን እያሳየ ያለው ነገር ይሄ በቃ እንደ እድሜው አይደለም እየተጫወተ ያለው። በሀያዎቹ ምናምን ያለ ተጫዋች ነው ይመስለው እና በጣም ነው የሚያስገርመኝ እውነት። ለእሱ እኔ እጅግ በጣም ደስ ብሎኛል። እኔ ያው የእሱ ተከታይ ወዳጅ ነኝ። በጣም ነው የምወዱ የእሱን ፈገግታ ምናምሳይ እጅግ በጣም ነው ደስ የሚለኝ፣ እና እውነት እሱ ላይ ሊደርሱ የሚችሉ አሁን በዚህ ምክንያት ትችቶቹ አግባብ ነው ብዬ አላስብም። እስቲ እናንተ ደግሞ የተሰማችሁን በሲያርሰበር ላይ የተሰማችሁ ኮመንት ላይ አስቀምጡ። ቪዲዮውን ደግሞ ላይክ ሼር አድርጉ እንዲዳረስ ሰብስክራይብ ማድረግ እንዳይረሳ። እጅግ በጣም አመሰግናለሁ። ቴንክዩ።